ሁለት እህቶች አሉት። የቷ ናት የምትመጣ? መስማትና መናገር ማትችለዋ ነች። አሁንማ ነገሮች አሪፍ ሆኖልና። የምትመጣው ሴትዩ ግን ማነች? ከትሁት የባሰች እንዳቱ፣ እሱ ከሄደልን ሌላው ትርፍ ነው። ትልቅ ሰው ናት። እንደ እንደዛ ሳይሆን እንደነገርኳችሁ ህመም ምናምን አለ። በቻልን አቅም እሷንም ለመንከባከብ እንሞክራለን። አደራ እንግዲህ እራሳችሁን መንከባከባችሁንም እንዳትረሱ እሺ። እራስሽ ምን ሆነች ነው? ቆይ ምንድነው ሰላም ማትፈልጊ ለምንድነው ነው ቀይ ሁላችሁም ለእሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ። እኔ ሰላም ያጣሁት በሷ የተነሳ ነው። በሷ አይደለም፣ በራስሽ ነው ሰላምሽን ያጣሽ። እንዴ እሷ ቁቁር ስለአቅርብ ነው ያለችው። አርፈሽ አቤ እሱ እዚህ አውጥቶ ነው እህቶቹን እዚህ ይጨቁናል ወይ ምን ሆነች አታውቅም። እንዴት ተከናንቧል ምን ሕፃንቷ ስትነፈጌ ነው የኖረች? እኮ ነው የሚመስለው። ምግብ ደብቀሽ ነው የምትሰጫት? ለምን ደብቃል። ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው እወደዳለሁ፣ ብለሽ ልክ እንዳታልፊ። የምትበላው እኮ ያንችላ ባደለ እና ወንድማ ነው። ለማንኛውም እኔና ዳኔ መኝታ ቤት እንዳትመጭ። እኔና ዳኔ መኝታ ቤት እንዳትመጭ። ተሳስተሽ እንዳትመጭ። ትረብሽናለሽ።

አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። ሲያትራት ትከፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት እንግዲህ በራሱ ውሳኔ የሆነ ነገር ማድረግ ፈልጓል ማለት ነው። ይህንንም በተግባር እንግዲህ አድርጎታል። ለአባቱ አማክሮት ነው ወይንስ ብቻውን ነው የሰራው የሚለው ነገር በእርግጠኝነት ብቻውን የሰራው ይመስለኛል ማለት ነው። ምክንያቱም ይህን ነገር ማድረግ የፈለገው ነገር አንድም እንግዲህ ትሁትን ዋሊያም ደግሞ አባቱን አላምን ብሎ ይመስለኛል ማለት ነው። እንግዲህ በባለፈው ፓርት ላይ እንዳየ ነው ከሆነ ማለት ነው። ከፊልድ እንደመጣ ለምንድን ነው በማለት እንግዲህ ትሁትን ራሱ ሲቆጣት ነበር። ለምን ቲናን እንደዚህ ታድርጊያታለሽ? ምንም ብትሆን እኮ ሚስቴ ነች፣ በዚያ ላይ እርጉዝ ነች። የኔ ልጅ ባይሆንም ራሱ የሌላ ልጅ ቢሆንም እንደዚህ ማድረግ አልነበረብሽም፣ በማለት እንግዲህ ትሁትን በጣም እንደተቆጣት ሁላችንም የምናስታውሰው ጉዳይ ነው። በዚያ ምክንያት እንግዲህ የቃሊድ በአባትም ክፉ ነገር ተናግሮት ነበር ማለት ነው። ከዚህ ቤት ትሁት የምትወጣ ከሆነ እናንተም ትወጣላችሁ በማለት እንግዲህ ያው ቃሊብም እንዲሁም ደግሞ ቲና እንደሚወጡ ውጭ ተከራይቶ መኖር ትችላላችሁ በማለትም አስጠንቅቆት ነበረ፣ ማለት ነው። ስለዚህ ቃሊብ ያላመነው ነገር ስላለ ይመስለኛል ይህን ነገር አሁን ላይ በአይኑ ለማየት የፈለገው ማለት ነው። ስለዚህ ምን አድርጓል? ለቲና አሁን ላይ ረዥም ጊዜ ነው ፊልድ የሚሄደው ስለዚህ ያው ነገሮችን በሙሉ አደራ እንዲሁም ደግሞ የአባቴ እህት ትመጣለች፣ መናገርም እንዲሁም ደግሞ ማውራትም ሆነ አትችልም እና ህመምተኛነች እና ና አባካችሁን ተንከባከባት በማለት እንግዲህ ለዳኒና ለቲና አስተላልፏል ማለት ነው። እንግዲህ ቲናም እጅግ በጣም ደስ ብሏታል። ምክንያቱም ለረዥም ሰዓት ፊልድ እሄዳለሁ ሲላት እጅግ በጣም ደስ ያላት ነገር አለ። እሱም ምንድነው ከዳኒ ጋር ረዥም ጊዜ የፍቅር ጊዜ ማሳለፍ እችላለሁ፣ እንደፈለኩ መሆን እችላለሁ የሚለው ነገር ነው። ለእሷ እጅግ በጣም ደስ ያላት ማለት ነው። እንግዲህ ቲናም ደስ ስላላት ያው ዳኒን እጅግ በጣም ደስ ብሎኛል፣ እንኳን ደስ ያለ ለረዥም ጊዜ ያው ፊልድ መሄዱንና እንዲሁም ደግሞ ማሰውን ተነግረዋል። ትገባለች ማለት ነው። ዳኔ ይሄ ነዋ ወይ የሚያስደስተው? እኔ ኮ ሌላ ስኬት ስለመሰለኝ ነው እንጂ ይሄ አልመሰለኝም። ይሄ ነው በቃ። አንቺ እኮ ደስ ታርቆሻል ማለት ነው በማለት ተናግሯታል። ማለት ነው እኔ እናንተ አንድ ላይ መሆናችን አልወደድከውም እንዴ ዳኒ፣ ምን ሆኖ ነው? በማለትም ቲና ጠይቀው ነበር። አይ፣ እኔ ደስ ይለኛል። ችግር የለውም አሪፍ ነው። ግን ደግሞ የሆነ ነገር የተሳካ መስሎ የነበረ በማለት ተናግሯል። እንግዲህ ዳኒ የራሱ የሚወዳት የሚያፈቅራት ማለት ነው ጓደኛ አለችው ከቲና ጋር የሆነው የብር ጉዳይ ነው ማለት ነው። ብር ከሷ ለመውሰድ ወይንም ደግሞ ከነቃሊብ ጋር ያለውን ነገር ወደ ራሳቸው ለማድረግ እጥረት ነው እንጂ የሚያደርገው ከዚያ ውጭ ማለት ነው። ይህን ቲናን አይወዳትም፣ አያፈቅራትም ዝም ብሎ ነው የሚጫወትባት። ለጥቅም ነው የተጠጋት ማለት ነው። ስለዚህ የራሱ የሆነች የሚወዳት የሚያፈቅራት ስላለ ከእሷ ጋር ጊዜ አላሳለፈ አሳለፈ ምንም ነገር አይመስለውም። ረዥም ጊዜ አጭር ጊዜ የሚለው ነገር ለእሱ ምንም ዴንታ ነገር አይሰጠውም ማለት ነው። ምክንያቱም እሷ ደግሞ በየትኛውም ቦታ ሆነ ከዳኒ ጋር ጊዜ ካሳለፈች እጅግ በጣም ስለምትደሰት ወይም ደግሞ ሁለታቸው አብረው በሚወስዱበት ጊዜ ለእሷ ይሄ ስለሆነ ደስተዋ ማለት ነው። እጅግ በጣም ደስ ብሏታል ማለት ነው። እና አዳኒ በሁኔታዋ ማለት ነው እጅግ በጣም ነበር የተናደደው። ግን ደግሞ ማስመሰል ስላለበት ወይንም ደግሞ እንደማይወዳት ማወቅ እንደሌለባት ስላወቀ እሱም ለስለስ ብሎ እንትን ለማለት ሞክሯል ማለት ነው። ሲቀጥል እንግዲህ ቃሊብም በደንብ እንድትንከባከቧት እፈልጋለው የአባቴን እህት አክስቴን በማለት እንትን ብሏቸው ነበር። እነሱም እቺ እንንከባከባታለን፣ ችግር የለውም አታስ በማለት እንግዲህ ቲናም ትናፍቀኛለህ፣ ረዥም ሰዓት ነው የምትቆየው፣ በጣም ነው የምትናፍቀኝ እያለች እንግዲህ ማስመሰሏንም ቀጥላለች። አክስቴን ስትንከባከቡ እናንተ ራሳችሁን እንዳትረሱና ራሳችሁንም ተንከባከቡ በማለት እንግዲህ ቃሊምም ሲናገር ነበረ። እንግዲህ ትሁት ይህን ነገር ነግሯታል ማለት ነው ቃሊም፣ ያ ማለት ረዥም ሰዓት ለፊልድ እንደሚሄድ ብቻ ነው የነገራት ማለት ነው። ስለዚህ ለምንድን ነው በማለት እሷም ጥያቄዎች አቅርባ ነበረ። አንተና አባዬ ምን እያሰባችሁ ነው? ያሰባችሁትን ነገር ምናገር ትችላላችሁ? እንደገና አባዬን ከዚህ ሁሉ ጉድ ደህና ሆነልኝ ብዬ ሳስብ ደግሞ አሁንም ደግሞ መምተኛ ሰው እንዴት እዚህ ይመጣል? በፍጹም እዚህ መምጣት እኮ አልነበረባትም የአባዬ እህት በማለትም እንግዲህ ትሁት ተናግራ ነበረ። ምክንያቱም እነሱ ያሰቃይዋታል፣ መጥፎ ነገር ሊያደርጉባት ይችላሉ። እኔ እስከዛሬ ዛሬ አባዬን የተንከባከቡት ይበቃኛል። በዚህ ጉዳይ ደግሞ ሌላ ችግር ውስጥ መግባት አልፈልግም። ቃል ምን እያሰብክ ነው? ለምንድን ነው እንደዚህ የሚሆነው? በማለትም ጠይቀው ነበረ። እንግዲህ ቃሊምም ችግር የለውም እኔ እነግርሻለሁ ሁሉን ነገር እደውልልሻለሁ እና ብዙም አልቆይም እኮ መስሎች ነው እንጂ በማለት እንግዲህ ለትሁት ተናግሯል ማለት ነው። ትሁት የፈራችው ነገር እንግዲህ የአባዬ ህትመት ከዚህ ደግሞ እነሱ ደግሞ ሌላ ነገር ገና አየችን አላየችን የሚለው ነገር አለና እነሱ የራሳቸውን ነገር ሲያከናውኑ፣ ስለዚህ የአባዬ እህትንም ሊጎዳት ይችላል የሚል ሀሳብ ነበር በውስጧ የመጣባት ማለት ነው። ያው ከዚህ በፊት ባይኗ ስላየችና ችግር የለውም ነገሮችን እንደውዬ አሳውቅሻለሁ እና አደራሽን ተንከባከቢያት በማለት ነው እንግዲህ ትሁትንም ነግሯት ቃሌብ እየወጠው ማለት ነው እንግዲህ ከሁለት ቀን በኋላ ራሱ ቃሌብ ሴት በመምሰል እንዲሁም ደግሞ የአባቱ እህት በመምሰል ለባብሶ መስማትም ወይንም ደግሞ መናገርም እንደማይችል ሆኖ ሴት በመምሰል እንግዲህ ተመልሶ ወደ አባቱ ቤት ገብቷል ማለት ነው። ይህን ነገር እንግዲህ በአይኑ ለማየት የፈለገና ነገሮቹን ለማጣራት ስለወሰነ እንዲሁም አባቱ የሚለውን ወይንም ደግሞ ትሁት የሚለውን ማመን ስላልቻለ በእርግጠኝነት ይህን ነገር በራሱ አይን በብረቱ ለማየት የፈለገ ይመስላል ማለት ነው። ስለዚህ ወደ ቤታቸው ተቀላቅሏል። በዚያ ላይ ደግሞ ዳኒና እንዲሁም ትሁት የሚያደርጉትን ባለየ ነገሮችን እያንዳንዳቸው አይቷል። ከሳሎን ላይ ሆነው ፍቅር ፍቅር ሲያጫውታቸው እንዲሁም ደግሞ በራሱ ምኝታ ላይ ሲባልጉም አይቷቸዋል ማለት ነው። እና እጅግ በጣም ነበር እየደነገጠው። እንዲሁም ደግሞ ትሁት ነበረች ለሱ እጅግ በጣም ስታስብ የነበረችው ማለት ነው። ስትንከባከብም የነበረችው ያ ማለት ለአባቱ እህት ማለት ነው። ስትንከባከብ የነበረችው እራሷ ትሁት ነበረች። ያው እንግዲህ ቲና በጣም ብዙ ቃላቶች ስትናገር ነበር። ከኛ ክላስ ገብታል ትችላለች ይቺ ሴትሆ ከዚህ ተቀመጥ ከኛ ጋር ምን ትሰራለች ለምንስ ክላሳችን ትገባለች ማንም እንዲመጣ ክላሳችን አንፈልግም ባለን ጊዜ እኔ ከዳኒ ጋር እጅግ በጣም ደስ የሚል ጊዜያትን ማሳለፍ እፈልጋለሁ ትሁት ለምንድን ነው የማትይዣት እያለች እንግዲህ በጣም ብዙ ቃላቶችን መናገር ጀምራለች ይህ ሁሉ እንግዲህ ቀሪብ የአባቱ እህት በመምሰል ይህ ሁሉ ቃል እየሰማ ይገኛል ማለት ነው ሌላው እንግዲህ የዳኒና እንዲሁም ደግሞ የትሁት እቅር ነው ማለት ነው። ዳኒ ለምንድን ለምንድነው ዳጎስ ያለ ብር የማትቀበያቸው እያለ ይጨቀጭቃት ነበረ። እኔ ብር አልፈልግም ቤቱን ነው የምፈልገው። ስለዚህ ቤቱን በስሙ እንዲያዞርልኝ ነው ሽማግሌው የምፈልገው እንጂ ብር አልፈልግም። በትንሹማ እንደዚ እንደዚሁ አልወጣም በማለት እንግዲህ ቲና ስትናገር ነበረ እና የቤቱ ጉዳይ የሚሳካ ይመስልሻል እንደ በማለት ዳኒም ጠይቋት ነበረ። አዎ ይሳካልኛል። ከዛ በኋላ አባትና ልጅን እናሳብዳቸዋለን በማለት እንግዲህ ያው አሊብም ይህን ነገር በጆሮ ሰምቷል ማለት ነው። ግን ደግሞ አብሮ ተቀምጦ ነበር ይህን ቃል ሲናገሩ የነበሩት እሱ ስለሚሰማ ማለት ነው። ይህን ቃል ስትናገር እጅግ በጣም ደንግጦ ነበረ የወጣው። እንዲሁም ወደ ትሁት ኩሽና ሂዶ ነበር ቁጭ ያለው ማለት ነው እና የምንለውን ነገር ትሰማለች እንዴ? ለምንድን ነው እንደዚህ ብድግ ብላ የወጣችው? በማለት እንግዲህ ዳኒም ተናግሯት ነበር ቲናን ማለት ነው። ምናልባት ሰምታን እኮ ሊሆን ይችላል። እንዴት ነው እንደዚህ በእርግጋ የወጣችው? በማለት እንግዲህ ጠርጠራለች ማለት ነው። አዎ መጠርጠርሽ አይ ከፋም። ስለዚህ የሆነ ነገር ሊሆን ይችላል። ምክንያቱም ልሰልለንኮ ትችላለች፣ አይታወቅም በማለት እንግዲህ ዳኒ ሲናገር ነበር። አንተ ባክና ትጃጃ ላይ ያለች እሷም እንዴት ነው ልሰ መሰማትም መስማትም እንዲሁም ደግሞ መናገርም አችልም እኮ ስለዚህ ምንም ነገር አታቅም። ዝም ብላ ነው መሄድ ፈልጋ ነው ተነስታ የሄደችው በማለት እንግዲህ ዳኒንም ለማረጋጋት ሞከራለች ማለት ነው። በነገራችን ላይ ዳኒ በጣም ተጠራጣሪ ነው፣ ጎበዝ ነው፣ ነገሮችን ዝውር ብሎ ነው የሚያየው ማለት ነው። ቴና ደግሞ በዳኒ ፍቅር እንግዲህ ብድ ስላለች ምንም በቃ ዳኒ ካጠገቧ ከሆነ ሌላ ነገር ምንም ነገር እንትን እያለች አይደለም ማለት ነው። ከእሱ ጋር ጊዜ ካሳለፈች የእሷ ይህ ነበር አላማዋ። አሁንም እንግዲህ ይህንን ነው የምትፈልገው። ከእሱ ጋር ብቻ ጊዜ የምታሳልፍበት ወቅት ካገኘች ሌላው ነገር ይህን ያክል አይደለም ማለት ነው። ትሞክራለች፣ ላይሳካላት ይችላል። ግን ደግሞ ከዳኒ ጋር ባለችበት ነገር ሁሉ እጅግ በጣም ደስተኛ ነች። አንተ ከአጠገቤ ካለ ነገሮችን መስራትም ሆነ ማከናወን እችላለሁ ብላ ነው የምታምነው ማለት ነው። ሲቀጥል እንግዲህ ቴና ወደ ትሁት መጣ። እጅግ በጣም ስጨቀጭቃት ነበረ። ምክንያቱም ለምንድን ነው እንደዚህ ለእሷ ለብቻዋ የሚሰጫ ስል ምግቡን ቆጥቤው እያለች እንግዲህ ስትናገር በምሰጣት ምግብ ራሱ ማለት ነው በአባቷ ቤት እስኪ አሁን ለምሳሌ የአባቷ እህት ነው የመጣችው። ስለዚህ ስለ ቃሊዳ ክስት እንኳን ማለት ነው ለምንድን ነው ብዙ የምሰጫት? ለምንድነው እንደዚህ የምታደርገው? እያለች ብዙ ቃላቶች ስትናገር ነበር። ይህን ነገር አጠቃላይ ማለት ነው ይሰማ ነበረ። የትሁትንም እንዲሁም ደግሞ የቲናን ነገር ማን ነው እስኪ ትክክለኛ ጸባይ፣ ጥሩ ጸባይ ያለው ውስጥ ይህን ነገር የሚያሰረው ማነው የሚለውን ትክክለኛውን ነገር ያወቅና የተረዳ ይመስለኛል ማለት ነው። በዚህ ፓርት በተለይ ስለ ዳኒና እንዲሁም ደግሞ ስለ ቲና ማለት ነው አባቱ ያሳቱ ወይንም ደግሞ ትሁት የሚነግሩትን አልሰማም ነበረ። አሁን ወደ ራሱ ይመለሳል እንዲሁም ደግሞ ማድረግ ያለበትን ነገር ያደርጋል ብዬ አስባለሁ። ምንም ብትለው ምንም አሁን ላይ ወደ ቲና የሚመለስበት ምንም አይነት ምክንያት አይኖረውም ማለት ነው። እና ያው በምግብ ጉዳይ ራሱ ለምንድን ነው ለእሷ ብዙ ምሰጭው እያለች ቆጥ ብያለች ስትናገራት ነበር። የወንድሟ ቤት ነው እንደፈለገች ማድረግ ትችላለች። አንቺ ምን አገባሽ፣ አልሰራሽው፣ አላመጣሽው እያለች ትሁትም ተናግራለች ማለት ነው። እንግዲህ መጨረሻ ማለት ነው ለእነሱስ ይገለጣል ወይንስ ደግሞ እንደዚሁ እንደሰማ ሌላ ነገር ይሆናል የሚለው ነገር እንግዲህ። በነገራችን ላይ አሁንም ማለት ነው አሁንም ቃሊብ እንደሆነ በእርግጠኝነት ለቲና ለቲናና እንዲሁም ለዳኒ አያሳውቅም። ቀስ ብሎ ይወጣል ብዬ አስባለሁ። ለብዙ ጊዜ ይቀመጥና ቀስ ብሎ ይወጣል። ያው ፊልድ እንደወጣ ስለሚታወቅ ከፊልድ ተመልሶ መጣ ተብሎ ነው እንትን የሚለው ማለት ነው እንጂ በእርግጠኝነት ለትሁት እንደታየው ቃሊብ ለእነሱ አሁን ላይ ይታይ ምክንያቱም ልክ እንደ አባቱ ነው የሚያስበውን፣ በጣም ጎበዝ ይሆናል ነገሮቹ በሙሉ ማለት ነው። እንዴት እንደዚህ አይነት ነገር ታስብብናለች ብሎ አሁንም በዳኒና እንዲሁም በቲና መጥፎን ለነገር ለማድረግ የሚዘጋጅ ይመስለኛል ቃሊም ማለት ነው እንጂ እንደዚህ በቀላሉ አይገለጥም። ወይንም ደግሞ እዚህ ቁጭ ብሎ ሲሰማ የነበረው እሱ መሆኑን እነሱ በፍጹም ማወቅ የለባቸውን ብዬ አስባለሁ። ምክንያቱም በጣም ብዙ ነገር አድርገዋል። ስለዚህ በቀላሉ እንደዚህ መተው የለባቸውን ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው የብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።